ሰላም፣ ሰላም ጤና ይስጥልኝ። ፎድና እየተከበራችሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ማለት የጨረቃ ፋሚሊ ማለት ነው። ግን ቪዲዮ እንታይ ያላችሁ ለምንድነው ሰብስክራይብ ማታደርግ? ሰብስክራይብ አድርጉ፣ ጌታ አበረታቱኝ እና በሀይሜና በብሩክ ዛሬ ከች ብዬ መጥቻለሁ በእነሱ ትንሽ ቆች አለው ሰርቼ አላቅም እና ለመናገር በቃ ባርብሽ እና ባሩታ ነው ብዙ ጊዜ የሚሰሩ በሀይምና በብሩክ አንድ ሰርቼ አላቅም ግን ቆች አሉ ግን የእነሱን ቪዲዮ አይ አለው ግን በእነሱ ሰርቼ አላቅም ለምንደሆነ አላቅም ዛሬ ደስ ስላለኝ እንግዲህ ቃች ብዬ መጥቻ አለሁ ባጨረቃ ፋሚሊ ማለት ነው። በጣም ደስ ብሎኝ ነው እውነት ለመናገር ሀይሚ በዚህ ልክ ተደስታ ስቃ ስላየዋት በጣም ደስ ብሎኛ ነው እውነት ለመናገር ማለት ነው። እንግዲህ ብሩኬ ሀይሚን ይዞ ወደ ዱባ ሊሄዱ ነውና በጣም የደስ ያለኝ የው አሪፍ አሪፍ ኮሜንት ስለተኮመቱ ነው ተመልካች። እንግዲህ ብሩኬም ደግሞ የተመልካችን ቃል አክብሮ እንግዲህ ሀይሚኒሱ ወደ ዱባይ ሊሄዱ ነው። በጣም ነው የደስ ያለኝ። የምር ሀይሜ ራሱ እንዴት ደስ እንዳላት የምር በጣም ማለት ነው እና እንግዲህ ዱባይ ፈታ ዘና ልሉ ነው ሀይሚና ብሩኬ። ወይ ለአንድ ሳምንት ነው የሚቀመጡ። ብሩኬ ግን ለስራ ነው የሄደው። ሃይሚን ግን ይዞ መሄድ አልፈለገም ነበረ። ዮ ተመልካች ይዛ ሂዳ ይዛ ሂዳ ሃይሚንትታው ትታው እንዳትሄዱ እንዳትሄዳ ያላችሁ በቃ በኮምን ስላላችሁ፣ እንግዲህ ብሩክ ደግሞ ተመልካችም፣ በነገራችሁ ላይ ለተመልካች ብሩኬ ቦታ አለ ለመናገር ማለት ነው እና ስነ ስርዓት ያለ ለህናቱ እኔ እንጃ በጣም ደስ የሚለው ብሩኬ በጣም ይመቸኛል። ለምን እንደሆነ ያላቅም በቃ ስነ ስርዓት አሉ ሀይሚዬ ቅማ እንደዛ እንጃ በጣም ነው የሚመችኝ። በቃ አሪፍ አሪፍ ቪዲዮ ነው ይዞ የሚመጡ ማለት ነው እና እነሱም ስራባሹ ብዙ ሰዎች በእነሱ ምክንያት የሚጎዱም አሉ። እንደዚህ ፈታ ዘና ስሉ ሁሉም ሰው ይደሰታል እና ተመልካሽ በቃ ሰው ወይ በቃ ተመልካች አይፈልግም። በቃ ማለት እነሱ ተከፍቶ እንዳይመጡ አይፈልግም ማንኛውም ተመልካች አይፈልግም። በቃ እንደዚህ ዘና የሚያደርግ ቪዲዮ ነው የሚፈልጉ ብዙዎቹ ማለት ነው። ለምን ከስራ ማለት በእነሱ ቪዲዮ ፈታ ዘና ስለሚሉ ማለት ነው እና እንደዚህ ጭቅጭቅ ማንም ተመልካች አይፈልግም፣ እውነን ለመናገር ማለት ነው እና ብሩኬ ለተመልካች ክብር አለ፣ እውነን ለመናገር ዋይ ያለው መቶ በመቶ አጥቻለሁ ማለት ነው ለብሩክ እና ሃይሜና ብሩክ፣ እንግዲህ ዛሬ ነገ አርብ ነው አይደለና እንግዲህ ወደ ዱባይ ሊሄዱ ነው። በጣም ደስ ይላል። ሃይሜ በጣም ተደስታለች። እኔ እንጂ እንዴት እንደሆነች አያችሁ አይደለም በቪዲዮ እና በጣም ደስ ይላል። እንግዲህ ወይ አንድ ሳምንት ነው የሚቆዩ ወይ ሁለት ሳምንት ሊቆዩ ይችላሉ ዱባይ ማለት ነው እና የብሩክ ለስራ ምክንያት ነው ወደ ዱባይ የሚሄድ ማለት ነው። በሀይሚ ምክንያት ነው እንጂ ከዚህ በፊት ስለተጣሉ በቃ ሀይሜ ሂዳ ያንትን ዓይን ማየት አልፈልጉም አልፈልጉም ብላ በተናገረችው ነው የው ብሩኬ ነገሩ ወሰነው ዱባይ ይሄደ። ዱባይ ሲሄድ ብዙ ነገሮችን አስተካክሎ እየመጣ ሲመጣ ደግሞ ይው ሀይሚ ደግሞ በምኑም በምኑም የው ቡታጀራ እሱን ተከትላ ስለሄደችው በቃ ከብሩኬ ናት ጋር ተነጋግሮ ማለት ቡታየራ ሄዶ ከብሩኬ እናት ጋር ተነጋግሮ ነው ነገሮቹን የፈቱ ማለት ነው። ብሩኬ ግን መቅራት አልፈለግም ነበረ፣ በቃ ለሀይሚ ብሎ ነው እሱ የቀረው ማለት ነው። እና በጣም ደስ ይላል። ብሩኬ ለእናቱ ትልቅ ቦታ አለ፣ የቤተሰብ ምክር የሚሰማ ልጅ ነው። ብሩኬ ማለት በጣም ነው የማደንቀው በዚህ በዚህ ጎበዝ ነው። በተለይ በእናት ቀልድ የለም። በእውነቴ ነው ምላችሁ። እና ብሩክ ለዛ ነው ሞዶ ለማለት ፈልጌ ነው ቤተሰብ እና ይህ ቤተሰብ ምክር ይሰማ፣ እንግዲህ ለዛ ምክንያቱ ነው። እሱም ዱባይ እየቃረ፣ አሁን ደግሞ ነገሮቹን ለመስተካከል ወይም እዚያ ለመኖር ሳይሆን ነገሮቹን ለመስተካከል ነው። በቃ ዱባይ የሚሄደው የው ሀይሚ ተመልካች ሁሉ ሀይሚኒ እዛ ሄዳ ሀይሚኒ እዛ ሄዳ ባሉ ነው በቃ። ለተመልካች ስለሚሰማ ለተመልካች ግብር ስላለ ነው ሀይሚን ይዞ የሚሄደው ማለት ነው። እንግዲህ ሀይሚና ብሩክ ወደ ዱባይ ወይም ሶስት ቪዲዮ ሊሰሩ ይችላሉ። ከታዘና እያሉ ቪዲዮ ይሰራሉ እያምናለው። እንግዲህ እንጣቤ ቃልን የጨርቃ ፋሚሊ እስለኔ ለኔ ቤት ሳድስ ከሆናችሁ ሰብስክራይብ አድርጉኝ። ወዳችኋለሁ የኔ ወዶች ስለዚህ እስኪ አበረታቱኝ። እስኪ እናንተ የፋሚሊ ጨረቃ እናንተ ማየት ፈልጋለሁ ዛሬ እስኪ ሰብስክራይብ አድርጉኝ ማለት ነው። እና በጣም ደስ ብሎኛል። ሀይሚ እንኳን ደስተኛ ሆንሽልኝ እኔ ውድ። በጣም ደስ ብሎኛ ለመናገር በነሱ ሰርቼ አላቅም። ቆይ አለ በእርግጥ የሆነ ጊዜ ሰርቼ ነበረ። እዛ ወደ እኔ የእነሱን ቪዲዮ ግን አያለሁ። በነሱ ሰርቼ አላቅም። ቆዩ አንድ ወር አይሆንም። ሰቆች አለሁ ለዛ ነው ዛሬ ደስ ስላለኝ ነው። በእነሱ የመጣው ማለት ነው። እና እስኪ ቪዲዮ ከወደዳችሁ ሰብስክራይብ አድርጉ።